የተቀበሩበት ቦታ ሙስሊሙ ሕዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ይሄናና ለባብስ ትውልድ ሲጠፋ ዝም ለናላይ ለናና እንወዳለን፣ እናከብራቸዋል እሳቸው የምንፈልገው የሙስሊሙ መቃብር ውስጥ ተቀብረው ስንገባል አባታችን ዱዓ ማረግ ነው እኛ ምንፈልግ ይሄ መታረም ይኖርበታል። ሶስተኛ ለሞቱት ሰዎች ወዳጆች ዱዓ እናድርግላችሁ። ተመሻይኮቻችን፣ ለውላጆቻችን፣ በቅርብ ላጣናቸው ቤተ ዘመድ ዱዓ ይፈልጋሉ። እንኳን እኛ ድረሱልን። የሞተን ሰው ከፍና አጥበህ የከተትከው አፉ የሸተተ ሽቶ ቀብተ፣ ድረሱልን ይርዳኝ። እንዴት አይነት አእምሮ። በርግጥ አልሐምዱሊላህ አዲሱ ትውልድ ይህን የሚቀበል ትውልዴ፣ የል ይጠቅማል፣ እንዲህ ነው የሚሉ ልጆችን ስታወራቸው ትላልቆች ከዚህ መታረማለን። ለሞተ ሰው ዱዓ ነው የሚደረገው። የእኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ሥራቸው ተቋርጧል። ከእኛ ዱዓ ነው የሚያገኙት። እንደዚህ ሰዎች የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ ተተኪኛ ባባቴ ደግሞ ባባቱ ጎጃም መርጦ ለማርያም የሚባል አካባቢ ወንጫ እዛ ነው የአባቴ ደግሞ የእናቱ በእናቱ በኩል ደግሞ ወረሞ ነኝ። አባቴ ጎበዝ ሰው ነው፣ ገበሬ ነው፣ ጀግና ነው፣ ደግሞ መልከኛ ነው። አባቴ በጣም በሀገር ውስጥ ተፈሪ፣ ተከባሪ ሰው ነው። ገበሬ ሆኖ አላህ ሰውን ፈራ ብሎ ይፈራዋል፣ ያከብረዋል። ሽፍታ ሁላ ያከብረዋል። አሁን እኔንም ጠባያን ለእውነቱ ትክክሉኝን አሁን አንድ ሰው ይህና ያደርግልኛል ብያራቅ ለምንድነው የአባት የጠባይ የአባት ያስተዳደይ ነው። ደግሞ አዛይ ነው። አባታችን አዛይ ነው። ሴት ልጅ ተጣልታ ኮብላ ተሸሽጋ ትመጣም የሆነው ቢሆን እዛው ሆና ታስጠራለች እ ደግሞ ባሏን እንዳህርጎ በደላት ያሉ እንደሆነ ገበያ ምንድነው ተአዛ ለእሶ የሚሆነው በዛው ነው እንጂ የሚሄደው ወደ ቤት አይመጣም። በጣም ተፈሪ ነው አባታችን። በጣም ጉበዝ ነው እሱ። እዛ አንዱ ቤት ሁለት ቤት ነው ያለው። አንዱ ቤት ሲቀመጥ፣ እኛ ሌላው ቤት ነው የምንለው። ሆነ አባቴ አለበት ቦታ ሰው አያወራም። ስነስርዓት ነው አደብ ነው። ሲበሉ ደግሞ ማዲ ሲበሉ እንግዲም ተመጣ ወዲያ ዙረን እንቆማለን። ማዱ ተበልቶ ስቲ በቃ የሹማምንት አደብ ነው ተበልቶ ስቲ በቃ ድረስ እንዲህ ወዲያ ዙረን እንዲያናይ እንዲ ዙረን እንቆማለን እህልተውት ነበረች እናትዬ ናት ያሳደገችን። በልጅነት ነው እናት የሞተችው። እናታችንም እንደወላጅ እናት ነች። ትልቅ ወንድም የተወልዶ በስምንት አመት ነው የተወለት። አላኩልያር ሰባት ልጆች አሉት። አባቴ እኔ አራተኛ ልጅ ነኝ።